በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ከሰባቱ ሊቃነ መላእክት ሶስተኛ የሆነ በወርሃ ህዳር የሚነበብ የታላቁ ሊቀ መልአክ ቅዱስ ሩፋኤልን ክብር መናገር እንጀምራለን። ጸሎቱና በረከቱ አማላጅነቱም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከጥቂት ወራት በኋላም የታወቁ የሀገር ሽማግሌዎች መኳንንቱና ህዝቡ የሚያከብራቸው የመንግስት ሹማምንት ለመንግስት የሚገባውን ይመርጡ ዘንድ ተሰበሰቡ። አስቀድመን እንደነገርኳችሁ እንደነገርናችሁ የዚህች ሀገር ንጉስ ሙቷልና መንግስትም ያለ ንጉስ አይጸናምና በቤተ መንግስት ውስጥ እነሆ ተሰብስበው ሳሉም፣ ነጭ ርብ ከሰማይ ወርዶ ለመንግስት የሚገባ እርሱ ነውና የመንግስት ዘውድም በቴዎዶሲዎስ ራስ ላይ ድፉለት እያለ በሰው አንደበት ተናገረም። የተሰበሰቡትም እግዚአብሔር ቴዎዶሲዎስን ለመንግስት እንደመረጠው ተረዱ። ህዝቡም በአንድ ቃል ቴዎዶሲዮስ ይነግስ ዘንድ ይገባዋል ይገባዋል እያሉ ጩ መጽሐፍ እንደተናገረም ድሃን ከወደቀበት የሚያነሳ ትንሹንም፣ ከታላላቅ አለቆችና የህዝብ ሹማምንት ጋር የሚያስቀምጠው እግዚአብሔር ነውና ከዚህ በኋላ እምነቱ በጽርቅ ምግባሩን በትህትና የተገለጸ የቅዱስ ሩፋኤል ወዳጅ የሆነ ንዑድ ክቡር ቴዎዶሲዮስን አምጥተው በመንግስት ዙፋን ላይ አስቀምጠው አነገሱት። በነገሰ ጊዜም ሀገሪቱ ሰላምን አገኘች፣ ሰራዊቱ ተደሰቱበት፣ ህዝቡም ወደዱት። በዘመኑም እውነተኛ ፍርድ በዛ። እንዲሁም በሚያደርገው ሁሉ የሚያማክረው በጽኑ ክብር የሚኖር ደግ ዲዮናሲዮስም የሮሚያው ሀገር ሊቀጳጳሳት አርፎ ነበርና በሮም መንበረ ሊቀጳጳሳት ሆኖ ተሾመም። መንፈስ ቅዱስ ህዝቡን ዲዮናስዮስ የሮም ሊቀ ጳጳሳ አድርገው የሾሙት ዘንድ አነሳስቷቸዋልና እርሱም በመንበረ ጵጵስናው በተቀመጠ ጊዜ ቅድስት ቤተ ክርስቲያን ተስፋፋች። በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሚታመኑ ምዕመናንም እየበዙ ሄዱ። ክህነትና መንግሥት በአንድነት እግዚአብሔርን ያመሰግኑታል ተብሎ በመጽሐፍ የተጻፈውም ተፈጸመ ይህ ሁሉ የሆነውም በሊቀ መላእክ ቅዱስ ሩፋኤል አማላጅነት ነው ብቻውን ሲሆኑም የጥንቱ ኑሯቸውን ያስቡ ነበር ዲዮናሲዎስም ለቴዎዶሲዎስ በራእይ ያየኸውን የወርቅ ዘውድ ልዑል እግዚአብሔር ይፈጸመልህ ለእኔም የተሰጠኝ መክፈቻ እውነት ሆኖ ተገለጠ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ባህርያው ቅዱስ ጴጥሮስ ላንተስ መክፈቻ እንሰጥሃለሁ እንዳለ መክፈቻ ከእግዚአብሔር ዘንድ የምትሰጥ መንፈሳዊ ሥልጣን ናትና አለው። ንጉሥ ቴዎዶሲዎስም ወንድሜ ሆይ የቀደመ መከራችንን አንርሳ። በታላቁ ሊቀ መልአክ በቅዱስ ሩፋኤል አማላጅነት እግዚአብሔር ይህን ደስታና ክብር ከፍ ያለ ሹመትም እንደሰጠን እናስብ ዘንድ ይገባል ይገባል ይለው ነበር። መንፈሳዊ ሥርዓትን ከመጠበቃቸው የተነሳ ንዑድ ክቡር አባ ድዮናስዮስ ቀድሞ ግንብ የሚሰራበት መለሰኛን መለሰኛን በመስቀል አምሳል አስጊጦ አሰራት። ዘውትርም ተኝቶም ተነስቶም በደስታውም ቢሆን በትካዜውም ቢሆን ከጎኑ አይለያትም። ደግ ንጉሥ ቴዎዶሲዮስም እንደ እርሱ የቀደመ ሥራውን እያሰበ ለድሆች የሚያዝን ትውትስብ እና ይሆን ዘንድም ቀድሞ ግንብ የሚሰራበት የእንጨት መለሰኛውን በመስቀል ቅርጽ አሰርቶ በዙፋኑ አንጻር አስቀመጠው። እሱም ዘወትር ቅን ፍርድ እየሰጠም ለእግዚአብሔር በትህትና ይገዛ ነበር። በዘመኑም ድሆች እጅግ ተደሰቱ። እግዚአብሔርም ትህትናውን አይቶ በጎ ልጅ አርቃዲዎስን ሰጠው። የመንግሥት ሹማምንትም ልጁን ሌላ ስም ይሰጡት ዘንድ አሰቡ። ነገር ግን ይህ ደግ ንጉሥ ቴዎዶሲዎስ እንዲህስ አይሆንም፣ የቀድሞ ስራይን አስብ ዘንድ ወንድሙ አኖሬዎስ ተብሎ እንደተጠራ አርቃዲዎስ ብዬ ጠርቸዋለሁ። ጭቃ በምሰራበት ጊዜ ምንጣፌ ሰሌን ስለነበረ አኖሬዎስ እንዳልሁት አርቃዲዎስንም የድህነት የመታሰቢያ ይሆን ዘንድ አርቃዲዎስ ብዬ ሰይሜዋለሁ አላቸው። እሊያ የመንግሥቱ ሹማምንትም ከእምነቱ ጽናት የተነሳ ይደነቁ ጀመር። ከታላቅ ክብር ላይ ይህን ትህትናን ድህነትን ማሰበን ለደግ ንጉሣቸው ቴዎዶሲዎስ የሰጠ እግዚአብሔርንም አመሰገኑ እንደ ንጉሥ ዳዊት አድርገው ከልብ ተገዙለትም እንደ ነቢዩ ንጉሥ ዳዊትም ዘወትር እግዚአብሔር ይህን ሁሉ ስላደረገልኝ እኔ ድሃውንም ከመሬት ስላነሳኝ ምን እከፍለዋለሁ? ይህል ነበርና። ዳግመኛም ግምጃ የወርቅ ልብስን በለበሰ ጊዜ ሳይገባኝ የወርቅ ዘውድ የመንግስትና የክብሩ ልብስ እግዚአብሔር የሰጠኝ እኔ ማንኝ እያለ ራሱን ዝቅ ዝቅ ያደርግ ነበር። እግዚአብሔርም ታላቅ ክብርን ዕውቀትንም፣ ማስተዋልን፣ አገዛዝን፣ ቅን ፍርድንም እንደ ንጉስ ዳዊት ጥበብንም እንደ ልጅ ንጉስ ሰለሞን አድርጎ ሰጠው። እርሱም እምነቱን በእግዚአብሔር አደረገ። በሊቀ መላእክት ቅዱስ ሩፋኤል ስምም ግንበኝነት በማሰ ግንበኝነት በማሰሩ ጊዜ ማረፊያ ባደረጓት ስፍራ ላይ ቤተ ክርስቲያንን ይሰራ ዘንድ ጀመረ። ረፍቱ በደረሰ ጊዜም የሀገር ሽማግሌዎችንና ሹማምንቱን በእምነታቸው ይጸኑ ዘንድ በሊቀ መላ ቅዱስ ሩፋኤል አማላጅነት ይታመኑም ዘንድ ውለታውንም እንዳይዘነጉ መከራቸው ከሊቀ መላ ቅዱስ ሩፋኤል ልመና የተነሳም የሚገለጽ የእግዚአብሔርን ማህሪነትንም አሰማራቸው። ከጥቂት ቀናት በኋላም ይህ ደግ እውነተኛ ንጉሥ ቴዎዶሲዎስ በታላቅ ክብር አረፈ። ቀድሞ በቅዱስ ሩፋኤል ስም በጀመራ ቅዱስ ቤተ ክርስቲያንም ተቀበረ። በሊቀ መላ ቅዱስ ሩፋኤል አማላጅነትም ገነትን ወረሰ። ጸሎቱና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሚን። ጸሎቱና በረከቱ አማላጅነቱ ለዘላለሙ ከሁላችን ህዝበ ክርስቲያን ጋር ይሁንና የሰውን ኃጢአት ያስተሰርይ ዘንድ የዕጣን መስዋዕታቸውንም የሚያሳርጉና በእግዚአብሔር መንበር ፊት የሚቆሙ የመላእክት አለቃ ቅዱስ ሩፋኤል ያደረገው ታምሬ ነው። በአንዴት ዕለትም አንዴት ተራበ ድሃ በሊቀ መላእክት ቅዱስ ሩፋኤል አማላጅነት ከእግዚአብሔር ዘንድ የበረከት እህልን በእምነቷ ወዳገኘች መበለት ቤት መጥቶ ስለ እግዚአብሔር ብለሽ እንጀራ ስጪኝ አላት። ምስጋና ከሚገባው እግዚአብሔር ዘንድ የበረከት እህልን በጎተራዋ ውስጥ የታላቁ ታዞላት የሊቀ መላእክት ቅዱስ ሩፋኤልን አማላጅነትም እያሰበች የምትመገብ ይህች መበለትም እንጀራን ሰጠችው። ያ ደሃም ተቀብሎ በላ። ከዚያ ህብስት በበላ ጊዜም እስከ ሶስት ቀናት ረሃብ ጠፋለት። ይህ ነዳይም ወደዚያች መበለት ሄዶ የሰጠችውን ህብስት በመብላቱ ረሃብ እንዳጠፋለትም ነገረላት። ረሃብ እንደጠፋለትም ነገራት። አንቺ ሴት ምስጢሩ ምንድን ነው? እስኪ ንገርኝም፣ አላት። እሷም ከመጀመሪያው እስከ መጨረሻው ነገረችው። ይህ ነዳይም በአማላጅነቱ ይህን ያደረገለትን ታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤልን አደነቀው፣ እግዚአብሔርንም አመሰግነው። የሊቀመላ ቅዱስ ሩፋኤል ጸሎትና በረከቱ አማላጅነቱም በሀገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአኖሬው ስንዘነጋሲ ጻድቅ አባለ ስጋው ይርቅ እንፍትወት አለም መጽቅ እስመሙ ጸረ በሀይለ ሩፋኤል ሊቅ ተደመ በግብረ ዝንቱ አፈ ዮሐንስ ወርቅ

የመልአኩ የቅዱስ ሩፋኤል ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባም እንደተቀበልክ ለሁል ጊዜም የሚያገለግሉ ሀያላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክትና ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳቶች ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ፣ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ህሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቱ የምታስመር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ የመንፈስ ቅዱስ ማደሪያ በምትሆን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ህዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን።